ይወተማ ይቺ ምስኪን ስትጠፋ በቃ ያዘቻት። ለራሱ በቃ የሆነ ሻንጣ ነው ልብሷን በጣም ቀላል ትመስለኛለች። በጣም ያሳዘነች ወይ ልቤን ነካች ምስኪን በቃ ላይ መጥፋት አያስፈልግ ቢሆን ሳት ስትሮጥ ይያት። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም እ ክርስቲያን ወንድምና እህቶች ያላችሁበት ሰላምታ ይድረሳችሁ። እንግዲህ ሀገራችንን ሰላም ያድርግልን ይያል ትንሽ በኢትዮጵያ ትንሽ ግርግር አለ። ቢሆኑ ሰላም ያርግልን። እና እንግዲህ እቺ እህታችን ስትጠፋ እያየች ነው እያየናት ነው እና በድብቅ ካሜራ ተገኝታ ተይዛለች ማለት ነው። እና እኔ በአሁኑ ሰዓት የሚያዋጣ የማያዋጣ ነገር መጥፋት ነው። ካንድም ሁለት ጊዜ እየጠፋችሁ ነው ማለት እያየን ነው ሌሎች ማለት ነው። እና በተለይ ሰሞኑን አረቦች ከፍተዋል። ለምን ሆነ አላውቅም። ወላይ እኔ በቃ እዛ ሀገራችን ሰላም አይደለም። ሰውም ዝም ብሎ አይደለም የሚሰደደው። እዚህ መስሪያም ማጣን የለም። ምክንያቱም ሰላም ሲሆን ነው ሁሉ ነገር መስሪያ መለወጥ የሚመጣው። ሀገራችን ሰላም ሲሆን ነው። ሰላም ማለት ነው። ግን በዚህም ሰውም እየተሰደደ ነው ያለው። ሰውም ሲሰደድ አረቦች በጣም እየከፉ ነው እንደምታውቁ ውሃ እስተ መድፋት ሰውነታችን ላይ ሰሞኑን እየሰማችሁት ነው መቼም ሶሻል ሚዲያ ላይ ማለት ነውና፣ እንደዚህ ጠገቡ ወንዱም ሴቱም ህድ ላቸው ማለት ነው የሚፈልጉትን ድረስ እያሰሩ ነው ያሉት። እና ያሳዝናል መቼም ቢሆንም የቻላችሁትን ቻል አድርጋችሁ አንጀታችሁን አሰር አርጋችሁ በቃ ለምክንያት ነው ወጣችሁት። ህይወት አለ፣ ያልፋል። ያንን ረጋ ብላችሁ በቃ ነገሮችን አሳልፉ ታግሳችሁ ማለት ነው። ምክንያቱም አሁን ላይ አሶጭኝ በቃ ኤጀንሲ ይዛችሁ ሄዱ ብላችሁ ለራሱ ወደ ኤጀንሲ ይዟችሁ ብሄዱ ከማንገላታትና፣ ና ከበጥፊ፣ እራብ ምናምን አለ እዛ የሚያንገላቷችሁ ማለት ነው። እና ያንን ተቆጥባችሁ እንድትሰሩ ነው የምላችሁ ማለት ነው። እና ኤጀንሲዎችም አሁን ላይ በተለይ ኢትዮጵያውያንን እያሰቃዩ ነው ያሉት። ሲፈልጉ ይደበድባሉ ሲፈልጉ ይደበድባሉ ሲፈልጉም እንደዚሁ በራብ ያሰቃያሉ ማለት ነው። እና ሁላችንም ቻል አድርገን ስራችሁን ስሩ ነው እና እንግዲህ ችህታችን የጠፋች ምክንያቱን ባናቅም ምን እንደደረሰች አልታወቅም? አሁን ላይ ስትጠፋ ብቻ ቪዲዮዋን ነው የለቀቁት ማለት ነው እና ይሄ ቪዲዮ ይዘውታል ለአሻራዋንም ካንስለውታል ማለት ነው እና እንግዲህ አሁን ላይ እናንተም ብዙዎች ጥያቄዎቻችሁ ለመመለስ እየሞከርን ነበረ ስድስት ወር ነው የቀረኝ እና ካንስሌሽን መጠየቅ እችላለሁ እንዴ አመት ከሁለት ወር ማነው አመት ከአራት ወር ሆኖኛል ቢያንስ አሁን ላይ አልቻልኩም፣ ካንስሌሽን መጠየቅ ይችላል እንዴ ብላለች አንዱ ሁታችን እና ካንስሌሽን ካንስሌሽን መጠየቅ ትችላለች። ቢያንስ እንደዚህ ያሰቃዩ ነው ብለሽ በመደወል የአረቦችን ስልክ ቁጥር እንደዚህ መገኛቸውን ሎኬሽን በመላክ ቢያንስ ተሰሚነት ካለሽ ማለት አሁን ላይ መቼም ችግሩ በጣም ከፍቷል፣ ግን ተሰሚነት የለንም የኢትዮጵያውያን ስንበር ምክንያቱም መንግስታችንም እንደዚሁ ፊሊፒን ቢሆን ግን እስካ ባንዴ ባንዴ ነው ችግራችን የሚፈጣው፣ ግን እኛ ለምን እንዲሆን አናውቅም። እና ብቻ እንደዛ አድርጉ። ደግሞ ደሞ አንዳንዶቻችሁ ጥያቄዎቻችሁን ለመመለስ ሞክራለሁ ኢንሻአላህ ማለት ነው። በእና ቀጣ ቪዲዮ አሁን ደግሞ አንድ ቪዲዮ አላሳያችሁ ማለት ነው። እችን እህታችን ተመልከቷት እና እንደምትያውቁ ነው ሴት በላ ነው የምታየው። እሷ አላየችኝም ብላለች ማለት ነውና፣ ግን ካሜራው እያያየት ነው እና ኪችን ቤት መሰለችኝ ያለችው እና በቃ አረቢት ወደዛው ናት። እሷ ምግብ ሰሪ ናት ማለት ነውና፣ የምር ይርባል። እኔ በቃ አንዳንዶቻችሁ ይርበናል፣ በጣም እየራበን ነው፣ እንሰራው ምናምን ትሉኛላችሁ። ግን በቃ እንደዛ አማራጫችሁ እንደሾለክ እያላችሁ መብላት ነው ማለት ነው የሚሆነው ነገር እና በቃ ሾለክ እያላችሁ መብላት ነው እንግዲህ። ብታያችሁ ምንድን ነው ምትበዩ? ታለቻችሁ በቃ ራበኝ፣ እየበላሁ ነው፣ እርቦኛል ና በቃ መልሳችሁ ነው የሚሆነው። ምክንያቱም ሌላ ነገር በቃ ተዋሿት፣ እርቦኛል፣ እየበላሁ ነው። አዲሶቹ በጣም እየፈራችሁ ነው አሁን ላይ ማለት ነው እና አሁን ለራሱ አዳዲሶች እየሄዳችሁ እየጠፋችሁ ነው። ይሄን ቪዲዮ በስልካችሁ ምናልባች ተጠፋችሁ፣ ተደረሳችሁ ይሄን ቪዲዮ ቢያንስ ለቤተሰቦቻችሁ ወይም አረቦቹ እንዲደውላችሁ አድርጉ። አሁን ላይ በጣም እየጠፋችሁ ነው ማለት ነውና በሁለት ቀን በሶስት ቀን ሄደው የማይመልሱ አሉ ለቤተሰቦች። ቤተሰቦች ደግሞ እዚህ እየተጨነቁ ነው ያሉት። እናንተም የምትሄዱ ልጆች ባትፈሯቸው ጥሩ ነው። ምክንያቱም ተፈራችኋቸው በጣም አናት ላይ እንደሚወጡ ነው እና መጀመሪያም ጊዜ ነጭ ሲሆኑ ያስፈራል። ግን ራሳችሁን በቃ አሳምናችሁ እስከሆነ ድረስ ሄዳችሁት በቃ በእንግሊዝኛ ምን ጊዜኛ አሁን የሚችሉ ከሆነ ቢያንስ በቀላሉ ኮልሚ ፋሚሊ ብትሏቸው ቢያንስ እንደሚደውል ብትንስ ይገባቸዋል ብዬ ያስባለሁ። እና ቢያንስ እንዲደውላችሁ ማድረግ ነው ያለባችሁ። እና አጠቃላይ ቪዲዮ መጥፋት አያስፈልግም። ለምንጥፉ ያሰባችሁ ልጆች እባካችሁ አትጥፉ ማለት ነው የምፈልገው። ምክንያቱም እንግዲህ አንድ እህት ያለች አሁን ሰሞኑን የጠፋች ማለት ነው እና ጠፋች ቀጥታ ሰው ማትመኑ ቢያንስ እዛ ያለሽበት ነይ ብላችሁ ነይ ይላችኋል አይደለ ከዛ በኋላ በቃ እሱ አይጠብቃችሁም ምክንያቱም ወይ ድንገት ፖሊስ ይመጣበታል ይሸሻል እናንተ በጠፋችሁበት መሀል ሚዲያ ላይ ትቀራላችሁ ገባችሁ አንዱ አህቴ እንደዚሁ ምን አድርጋለች ስትጠፋ እንደዚሁ ቀጥሯታል። ጠፋች። እንደዚሁ ስትሮጥ ወደ መኪና ጋር ሄደች። ከዛ በኋላ እየሮጠች ነበር። እዛ ቦታ ሎኬሽን ላከችበት ቦታ እዛ ስትደርስ መኪና የለም ማለት ነው። ከዛ በኋላ ተያዘች። ተያዘች፣ እስር ቤትም አልዶሏትም። የት ነው ዶሏት? ቀጥታ ኤጀንሲ። ከኤጀንሲ ደበደቧት፣ በቃ ሰውነቷን ስተምጥ ድረስ ራባት በቃ ቆሸሸች። ምክንያቱም እዛ አታጥብም፣ ታጉራ ነው እዛ እንዲ ክላስ ማለት ነው። እስር ቤት እንኳን ቦቶን ይሻላታል። ምክንያቱም አንዳንዴ ስልክ እንኳን ትደውላለች፣ አላሪ ምግብ እንኳን እንደሌሎቹ ተሻምታ ትበላለች። እዛ ግን በቃ ይረሷችኋል፣ ምግብ የማታገኙ ምናም። እንደዛ ሲሆኑ ጂንሲ ተገባችሁ ከበር ነው እና ተሰሚለት የሚላችሁ ይሄን ለማለት ነው። አትጥፉ በአጠቃላይ ማለት ነው። ሰርተን ምንገባ ያርገን አላህ ደግሞ ጤናችን ይስጠን። የያዛችሁት ይበረክት። ሁላችሁም አቡ የእረፍት እንጀራ ይስጣችሁ። እረፍታችሁ እንጀራ ለፍታችሁ በቃ ውጤታማ ሆኑ። በተለይ የመዳም ቆሞች ያዝነው የያዛችሁት አይበረክት እንደምንሆን አላውቅም ማለት ነው ነውና፣ ሀገራችን ሰላም ያርግልን። ሰላም ስትሆን ስንሆን ነው ወተን መግባት የምንችለው ማለት ነው ነውና፣ ይህን ቪዲዮ ላይክ ሼር ሰብስክራይብ እያደረጋችሁ አበርታቱን። ጥያቄዎች ያላችሁ ቀጣይ ቪዲዮ እመልስላችኋለሁ። መልካም ጊዜ መልካም ቆይታ ይሆንላችሁ። መልካም የስራ ሰዓት፣ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ማለት ነው።